በጣም ያሳዝናል። ምን ያሳዝናል? አንቺ እሷ እኮ ጎርኮ ናት። እኔ ናቲን ሰግ እድሜ እኔ አሁን እቺ ኢትዮጵያ ብትሄድ ኤምቫዝሊን እየተለቀለቀች ውሻ በበርበሬ አይበላትም። ቆንጆ ቆንጆ። አይ ለራሴ ነው። አሁን ልጁ አሁን ባሏን አትለም ለምን? ያለ የሚጎረጉሯት ወንዶች በኋላ የሚጎረጉሯት ወንዶች ርቋት አለ። እንዴት ብላ ልጅ አለኝ ትላለች? ልጅ ልጅ አለኝ እናት። አንቺ ቆይ እናት ነይ ስትይ እኮ አንቺ በቂ ብቁ እናት መሆን አለብሽ። ገባሻ? የእናትነት ለዛ ሊኖርሽ ይገባል። ኦኬ። እናትነት እኮ ትልቅ ስጦታ ነው። ልጅሽ ማለት ደግሞ ንጹሕ ማንነትሽ ነው። መሀይም ካሉሽ ልጄ ማለት ንጹሕ ማንነቴ ነው ድቃለም ይሁን አግብቼም ልውለደው በስህተትም ላምጣው፣ ልጄ ልጄ ነው። ልጄ ማለት ነው ማንነቴ ነው እንጂ ቅሌታ ምናምን። እኔ ግን አሁን ጥያቄ እቺ ልጅ የራሷን ልጅ ላይ እንኳ እንዲህ ክዳብ፣ አደባባይ ስለሰው ትዳር አስቢ ስላት አሁን ባታስብስ ምን ችግር አለው። ማለት ለራሷ ልጅ አራራች እኮ ናት። አሁን ግን እናትዬው ማለት ነው ትንሻል። ባለፈው ብልጦ ወጣ ሲባል ልጄ ጨዋ ናት ብሎ መጥቶ አለቀሱ ቲክቶክ ላይ። እና ማዘር የሚሰሙኝ ከሆነ ለምንድን ነው ሲመጥቶ የማይመሰክሩት ልጅ እንደሌላት? አሁን ትናንትና እናንተ ቤት ነው ያለችው፣ ስትጫወት ነው ያለችው። ስለዚህ እድል የልጅ ልጆት አለች ወይስ የለች የሚባለውን እስቲ ወጥቶ ያሳብ አንቺ ለቲ ዳይቦ ዳይቦ ዳይቦ አንበሳ ሲዋር ያውሪት ሄ ሄ ያሪት ትስቃለች ማለት ነው። ቸበት አውቃ እኮ ነው፣ ውስጧ እየተቃጠለ እኮ ነው። ዳይቦን ደግሞ የምታስፈራራው የሆነ ከሌላ ሴት ጋር ቪዲዮ አለኝና ፖስት ትብካለው እያለች ነው የምታስፈራራው። በዛ ቪዲዮ አስበሽዋል። ደግሞ አረብ ታውቂያለሽ፣ ለስሙ ይፈራል፣ ስራውን ያጣል። ከሌላ ሴት ጋር ቪዲዮ ቆ ይኸውልሽ ከሌላ ሴት ጋር እኮ ያ ቪዲዮ እኮ እሷም ነበረችበት ሊሆን ይችላል። ቢኮዝ ያ ሴት እና ሴት ሲሳሳሙት ዛለሽ ቪዲዮ ባታረገው እንዴት ቪዲዮ ቤት ውስጥ ይጫወት ነው? አይ መለከተኝ እንኳን ያዘችው ያንን ቪዲዮ ከሌላ ሴት ጋር ያለክበትን ቪዲዮ ፖስት ብካለው እያለች ነው የምታስፈራው። አስበሽዋል። እቺ የደርግሽ እኔ እና እኔ ደግሞ

አይጠይቅም ነይሽ የእኛ እንደ ጎንደር የግል ፎን ግሬ ነይ የእኛ ሆነሽ ይህንን እስክሳ ብቻ በይው። አንቺ እኔማ አሁን ጎንደር ይሆናል በፊት ይተ- ሌላ እስክትሄጂ ቀይሬ መጣ ይሆናል ጎንደር አማርኛ ሆኖ እኮ ትላለች። ይኸውልሽ እኔ ብዙ የማውቀው ታሪክ አለኝ ስለ ዳይጎ እና ስለ እራሷ ማለት ነው እና እየወጣች ምናምን ነገራችን ማንን ነው የምትሸውደው? እበታ ግን ከባድ ነገር ውስጥ ነው ያለ ነው ግን ነዚህ አይመስልሽም። እኛ ምን አገባን አይመለከተንም። ግን የማንም ለቀምቃሚ እየመጣ ከሀዲያም፣ ከዛም ከዚህ አማራ ላይ ሆራ ይጣባሉ፣ ልቃ ከዛ ላይ የአማራ ሴት ቆይ የአማራ ሴት ሴተኛ ዳሬ ተብላ ትሰደባለች። እናንተ አማራውን እየተባለ እንሰደባለን ታዲያ አቺናት እንግዲህ ሳቅ ትወዳለ ምናምን ብላ ድምጿንም የሰማነው ብዙ ነገር ያየነው በዝች ነው። ከዛም በኋላ ዞር ይባልና አማራ ቴክ እንደዚህ አማራን ታሰደበች እኮ ምርጥ ብሔርተኛ ናት ያደረጋል። ከዚህ በኋላ የማንም የደርግ ሸሌ የሰፈር ሸሌ የእርጥብ ሸሌ የመታች አማራ ነኝ አትበል። እዛው በማንነቷ ትኩራ። የኤልሻዳይ ቃላት ሲጀመር የኤልሻዳይ ምክር ሰርቷል። አማራ ሴት ይወልሽ አማራ ሴት ወልዳ ትከዳለች እያስባለችልሽ እኮ ነው። ናዮንናዮማ ወልዳ ሳየችን እኮ ከነ በዝግናን ብታመጣው እኛ አንገልም፣ እኛ ልጆቻችንን አንደብቅም። እኔ ሙስሊም ነኝ፣ በሃይማኖቴ ክልክለው ሳላገባ በወልድ ካረገዝኩት ግን ነፍሱን አላጠፋውም፣ እወልደዋለው፣ አሳድገዋለው። ቤተሰቦቼ ግን ላይቀበሉ ይችላሉ።

እታ ስቶትሜ የአማራ ሴቶች ሰርተው በላባቸው ነው የሚያድሩት። እንደ የራ የታይቦ ራሱ ሰማንያ ሺህ ሪያል ሱር እያፈረሱ ልጆቻቸውን እያካዱ ልጆቻቸውን እያአጫ እኮ ዲቦራ ጎንደሪ አርጋ እኮ ነው። እኔ እኮ ያስቀይ እኮ እኔ እኮ ከዲቦራ በላይ ጎንደሪ ነኝ። እናቴ እንዲያ ናት። እኔ ኦሮሞ በይኩት እኮ ጎንደሪ ነኝ። ልታቀሳስሪሽ ነው? ናምናት ጌታ አህያዎች ለማንም ልቃብ የመጣ አማራ ነኝ እያለ ዚጋ ስማችንን አያስጠፉ። ኤችአይቪ የኤችአይቪ መመንጫ የት ነው ሲባል ጎንደር ነው የሚባለው፣ ሽርሙጥና የት ነው ሲባል ጎንደር ነው የሚባለው፣ ድቃላ የት ነው ሲባል ጎንደር ነው የሚባለው። ስለዚህ እናተ ቆሻሻዎች በራሳችሁ ኩሩ። እኛ የአማራ ሴቶች ኩሮች ነን